ባቡጂ በራሱ ፕሪንሲፕል ነው የሚኖረው፣ በራሱ ሀሳብ፣ በራሱ መንገድ ነው የሚኖረው። እስካሁን ድረስ አልገለጽኳቸውም፣ ማንኛውም ሚዲያ ላይ ይህን ነገር አልተናገርኩም። በእርግጥ አንዳንድ ጊዜ የቤተሰብ ጋር ሚስጥር ሆኑ የሚቀሩ ነገሮች አሉ። በጣም መታመም ጀመረ እንቅልፍ ከማጣት የተነሳ ምናምን የሚያስባቸው ነገሮች ሁሉ የሚታየው ነገር ሁሉ በጣም መጥፎ ነገር ሚ ተጽዕኖ መፍጠር ጀመረበት። ከአቅሜ በላይ ሆነብኝ። እጄ ላይ በቃ ሊሞትብኝ ሁሉ ደረሰ ምናምና ከአቅም በላይ ሲሆንብኝ ቤተሰብ ጠራሁ። የሚያሳዝነው ታሪክ እዚህ ላይ ነው እና በሚለፈልፍበት ሰዓት ላይ በመጠጥ ውስጥ መድኃኒት ተሰቶት ነበረ። አይድ ነው ምን አይነት መድኃኒት ሁን እግዚአብሔር ነው የሚያውቀው። የነበረው ጭንቀትና ሀሳብ እኔና ባቡጂና እግዚአብሔር ብቻ ነው የምናውቀው የነበረውን ከዛ በኋላ ብዙ ነገር አልፏል። ጥሩ አምሮ ያለው አንባቢ፣ ጥሩ ጭንቅላት ያለው ጎበዝ እንግሊዝኛ ተናጋሪ፣ በጣም ጽሁፉ የሚያምር በጣም እንዴት አድርጌ ነገር በጣም ነው የሚወደኝ በጣም ከምልህ በላይ ማለት ነው። እንደዚህ በቃላትም ገልጸዋል። አርብለት ድጋሚ የሚመጣው አርብለት፣ ቀን ሙሉ ቤት አልነበረም ውዬ ለአንድ ምናምን ጉዳይ ቤት ውዬ ለአንድ ምናምን ጉዳይ ወደ ልደታ ተመልሼ አላገኘሁትም። ውስጤ ተረብሻል። አላውቅም ምን አይነት ስሜት እንደሆነ። ስራ ቦታው አልተከፈተም ሲጃለው ተመልሼ ወጣሁ። ቡና ልጠጣ ጠጣ ወደ ልሂድ በምልበት ታይም ውስጥ ነው ስልኬ የጠራው። ውድድር አማራጭ ያለው እስከ 20 ዓመት ድረስ መክፈል የሚችሉትን አዲስ የመኖሪያ ቤት ይዘመተናል እጅግ ቅንጡና ዘመናዊነትን የተላበሰውን ዲብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው የጠዋት ፀሐይና ና ውብ የሆነውን የከተማችንን እይታ ከቤቶ ሆኖ ማየት የሚያስችል አዲስ እየተሰራ ባለው በኮሪደር ልማት እያሸበረቀች ባለችው አዲሷ ለቡ ላይ በተንጣለለው መንደራችን ከባለ አንድ እስከ ባለ አራት መኝታ አማራጮችን በ8 ፐርሰንት ቅድመ ክፍያ ብቻ የግሎ ማድረግ ይችላሉ ለመኖሪያም ይሁን ለኢንቨስትመንት አዋጭ የሆነ ቢፈልጉ አትርፈው መሸጥ የሚችሉት ውብና ዘመናዊ መንደርን ይቀላቀሉ። እነዚህም ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ታች ባለው ስልክ ይደውሉልን። የጎራ ስቱዲዮ ተከታታዮች እንደምን አላችሁ? መቼስ የባቡጂ ነገር አንገብጋቢ ነው። የብዙሃን ሳቅ ምንጭ እንደሆነ ኖሮ በድንገት በሞት መለየቱ አስደንጋጭ ነበር። ከአሟሟቱ ጋር ተገናኝቶ ለማንም ያልተናገርኩትን ምስጢር ልንገራችሁ የሚለን ታልናሽ ወንድሙ ነው። ባቡጂ በህይወት እያለ ይኖርበት በነበረው መኖሪያ ቤት ተገኝተን እነዚያን ከባድ የመጨረሻ ጊዜያት ምን ይመስሉ እንደነበር ካሸናፊ አንደበት እንሰማለን። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ታዲያስ። ሰላም ቃለ መጠይቁን ለማድረግ ፈቃደኛ ስለሆን ስለተገናኘን በጣም ደስ ብሎኛል፣ አመሰግናለሁ። እኔም ፈልገው በመምጣት ስለሆን በሚጉዳይ ም በጣም አመሰግናለሁ። ያው ያለውን ሀሳብ ብዙ ሀሳቦችን ከዚ ፊት ገልጫለሁ። ትንሽ ያው እንደ መዘከር ነው የሚባለው ወይ ደግሞ ትውስታ በአቡጂ እንዳይረሳ በማለት አንተም ደስ መታል፣ እኔም በጣም አመሰግናለሁ በቤተሰቦችም ስም ከመታወቅ ብንጀምርና ከባቡጂ ጋር ደግሞ ምን አይነት ዝምድና እንዳላችሁ ብትነግራል። እኔ ስሜ አሸናፊ ይባላል፣ አሸናፊ እጅጉ ጌታቸው። ደግሞ ባቡጂ ጌታቸው እጅጉ ይባላል። እኔ ባቡጂ ለባቡጂ የመጨረሻ ታናሽ ወንድሙና በጣም የሚወደኝ አሸናፊ ብሎ ስሜ ወጣልኝ እሱ ነው። እና ያው እግዚአብሔር የወደደው ነው። ከአካባቢው ሰዎች ጋር ከማህበረሰቡ ጋር ከዛ ደግሞ ከቤተሰቡም ጭምር ያለው ግንኙነት ምንድነው የሚመስለው ያው ባቡጂ ከሁሉም ጋር ምንም ከኅብረተሰብ ጋር የመኖር ችግር የለበትም በራሱ ፕሪንሲፕል ነው የሚኖረው? በራሱ ሀሳብ በራሱ መንገድ ነው የሚኖረው? ያው ብዙ ጊዜ አንባቢ ሰዎች እንደዛ ናቸው ይመስለኛል ያው አንባቢ መሆኑ እንግዲህ ሙሉ ኢትዮጵያ ህዝብ ያውቃል ራሱን ገልጾታል እና በራሱ መንገድ እና ራሱ ባመንበት መንገድ ነው የሚጓዘው እንደዚህ አይነት ባህሪ አለው አው፣ አንባቢነቱን ብዙ ሰው በመጀመሪያ በነበረበት የፊልም ላይ ምናምን ስለነበር የሚያውቀው እንደዚ አይነት ሰው ነው የሚለውን አያውቅም ነበር። አንድ ቃለመጠይቅ ከሰጠ በኋላ ነው ለካ ባቡጂ እንዲህ ነው እንዴ ማለት የጀመረ። አንተ ደግሞ እንደ ወንድም ቤት ውስጥ ስትመለከተው ስታየው፣ ለመጽሐፍቶች እንደ አይነት ነገሮችን በጥልቀት ለማየት ያለው ፍላጎት ምን ይመስል ነበር? ከምልህ በላይ ምንም እኔ ምን ትርጉም የሚለው ራሱም ገልጾታል። የተለያዩ ሚዲያ ላይ ቀርቦ በጣም ማንበብ ህይወትም ለመጻፍ ያለው ትልቅ ክብር እኔም በጣም ይገርመኛል። ከቤታችን ውስጥ ይለያል እሱ በእንደዚያ ነገር ማለት ነው። እንዴም ከመብላት የሰው ልጅ መብላት ስላለበት ነው እንጂ ከመብላት ማንበብ ነው ይወዳል። የቢድ መኖር ስላለበት ተበላለ እንጂ ማለት ነው። በመጽሐፍ ምግብ ሆኖ አያቆየህም፣ እና መጽሐፍ እውቀት ነው የሚሆነው፣ እና ማንበብ ላይ በጣም ጎበዝ ነው። ከእሱ ያንን ቦርስ ደስ ላይ ነበር። ባቡጂ ህይወቱ ከማለፉ በፊት በተለያየ ሚዲያዎች ላይ በተለያዩ አጋጣሚዎች ሰዎች ስለሱ አንዳንድ ነገሮችን ፍንጭ ሲሰጡ ነበር። እሱም ደግሞ አንዳንድ ሚዲያዎች ላይ የተለያዩ ሀሳቦችንም ሲያንጸባርቅ ተመልክተ ነው ነበር እና እንዲያው እነሱ ጊዜያት ከመከሰታቸው በፊት ሌሎች ሚዲያዎችም ላይ ያልጠቀስኳቸው ግን ለሱ ህይወት ወደ መጨረሻው አካባቢ ላይ የታየበትን ችግር ያመጡት የሆኑ ጉዳዮች አሉ ስትለኝ ነበረ። ምንድን ናቸው? እስኪ ቀደም ባለው ጊዜ የተፈጠሩት ነገሮች። አዎ፣ እስካሁን ድረስ አልገለጽኳቸውም። ማንኛውም ሚዲያ ላይ ይህን ነገር አልተናገርኩም። በእርግጥ አንዳንድ ጊዜ የቤተሰብ ጋር ሚስጥር ሆኑ የሚቀሩ ነገሮች አሉ። አንዳንድ ጊዜም ደግሞ አሁን ዛሬ ባገኘው ታይም ላይ አንተ ይህንን ነገር ለመናገር ወይ ለማውረት ፈቃደኛ ሆነ የተገኙት እና ያው የሰው ልጅ እዚህ ምድር ላይ ጥሩም አለ መጥፎም አለ። ያቺ ዓለም እንደዚህ ነች እና አንዳንድ ጊዜ ሲኖር በራስ በህይወት መንገድ ምን እንዳይመጣብና በመንገድ ሰክሰስ እንደምትሆንና በመንገድ እንደምትወርቅ የምታውቅበት ምንም አይነት ባሉ የለውም። ያው ፈጣሪ ብቻ ነው ነገሮችን ሊያስተካክልም ያነሳም ሊጥልም የሚችለውና ባቡጂ በጣም ከሼፉ በኋላ በጣም እውቅናና ዝናና ዝናን አግኝተው ነበረ። እና በጣም ብዙ ፊልሞችን ሰራ። ከዚያ በኋላ በተከታታይ ሚዲያውን ተቆጣጠረው ማለት ይችላለ። ቀውልሞስ በጣም ብዙ ሚዲያውን ተቆጣጠረው። ሲኒማ ቤቱ ፒያሳ፣ ኢትዮጵያ ሲኒማ ምናምን ፖስተሮች የሱ ናቸው። በጣም በሚገርም ሁኔታ በጣም ተወዳጅነትን አተረፈ። ጥሩ ጥሩ ፊልሞችን መስራት ጀመረ። በዛ አጋጣሚ ይህን ነገር ያልተናገርኩት እና አሁን ልነገር ንፈልገው በዛ አጋጣሚ ታመመ እና ህመም ስልህ ፊዚካሊ ምናም ህመም አልነበረም። ታመመ እና ኖርማሊ እንቅልፍ ማጣት ጀመረ እና የሰው ልጅ እንግዲህ እንቅልፍ ካልተኛ ምን ያህል አይምሮ ሊጎዳ እንደሚችል፣ ሁለት ቀንና ሶስት ቀን እንቅልፍ እንኳን አለመተኛት ምን ያህል አንተን መጥፎ ነገር ውስጥ እንደሚፈትህ ታውቀዋለህ። ሬስት በቃ የሰው ልጅ ሬስት ያስፈልገዋል። ያም ደግሞ የተፈጥሮ ጉዳይ ስለሆነ እና ባቡጂ በሆነ ሰዓት ላይ እንቅልፍ እምቢለዋል። የሰው ልጅ ዘጠኝ ቀንና አስር ቀን ካልተኛ በጣም ከባድ ምን ልትሆን እንደሚችል ማሰብ አይከብድም። ማንም ሰው ይሄን ነገር መገመት አይቀት እና በዛ አጋጣሚ ላይ አይነ ባቡጂ ብቻ ነበር እነዚህ ቤት ውስጥ የምንኖረው ማለት ነው ብቻ አሁን የታችን ልጅ የነበረችው እሱን የምትንከባከበው ምናምን በዛ ሰዓት እዛ ነበረች፣ እና ባቡጂ ምን ሆነ፣ በጣም መታመም ጀመረ። እንቅልፍ ከመጣቱ የተነሳ ምናምን የሚያስባቸው ነገሮች ሁሉ የሚታየው ነገር ሁሉ በጣም መጥፎ ነገር አእምሮ ላይ ተጽዕኖ መፍጠር ጀመረበት። ከአቅሜ በላይ ሆነብኝ፣ እጄ ላይ በቃ ሊሞትብኝ ሁሉ ደረሰ ምናምን እና ከአቅም በላይ ሲሆንብኝ ቤተሰብ ጠራሁኝ። ክፍለ ሀገር እና ሚንቤተሰዎች ጠርቼ ምናምን እንዲያግዙን ያደርጌ ጸበል በአጋጣሚ ወሰዱት እና ጸበል ላይ ትንሽ ለፈለፈ እና ሚያሳዝነ ታሪክ እዚህ ላይ ነው። እና በሚለፈለፍበት ሳት ላይ በመጠጥ ውስጥ መድኃኒት ተሰቶት ነበረ። እና ነበረ ከመታመሙ በፊት የሆነ ነው። እና ያ መድኃኒት አይ ምን አይነት መድኃኒት ይሁን እግዚአብሔር ነው የሚያውቀው። ብቻ እሱን እንቅልፍ መስቶት፣ ሰራ መስቶት፣ ማንነት መጥቶ መጨረሻ ላይ ወደ አጉል ነገር ላይ እንዲደርስ ነበረ የተደረገው። ግን እግዚአብሔር ረዳና ቤተሰቦች መጥተው ያን ነገር እንትን ብለው ትንሽ ተሻለው። ከተሻለው ምናምን በኋላ እንቅልፍ ማመተኛ አጀመረ። ከዚ በመሀል ላይ ድጋሚ ልክ እንደዚህ አይነት ነገር አገረሸበት አገረሸበት እና በአጋጣሚ ባኞ ቤት ሻወር በሚውስት ሳል ላይ ወደቀ እና እዚህ ቀኝ እግሩ ወደዚህ ታፋው ጥጣ አካባቢ ላይ የአጥንት መሰጠቅ ነገር ደረሰበት። ያ የአጥንት መሰጠቁ ከደረሰበት በኋላ እግሩን ያስነክሰው ነበር። እና የዛ ጊዜ ታሞ በጣም ብዙ አርቲስቶች መጥተው ምናምን ቤት በጣም ብዙ ነገር ይዘው ቤት እቃዎች ሁሉ በጣም ብዙ እቃዎች በዛ አስተውለት ይዘውለት መጥተው ምናምን ብዙ አርቲስቶች መጥተው ጠይቀውት ነበረ። ከዛ ምን ሆነ? እንደ ቀልድ አንድ አመት ከአምስት ወር አካባቢ ቤት ውስጥ አስተኛው። ይህን ነገር ብዙ የልደታ ልጆች ያው መቼም ሁሌም ልደታ እንጠቅሳለው እና ሰፈራችን በጣም የምንወደው እና ያው ባቡጂም ደግሞ ሞር ስለሚወደውን ሁል ጊዜ የሚገልጸው በሰፈሩ ሁሌም እንደማይደራደር ይደራደር እነግርሃለሁ። እና ሁሌም የልደታ ልጆች መጥተው እዚህ ከእኔ ጋር አብረው ጓደኞቼ በመሰብሰብ እሱን ቁጭ እናስታምመው ነበረ። ጠይቁታል። አመሰግናቸዋለሁ አሁን ድረስ። እዛ ጊዜ በጣም ፍሪት አልጎት ነበር፣ ግን ምን ሆነ መሰለህ፣ ከዛ በኋላ ያ ነገር ዛሬ ነገ ይድናል እየተባለ ግሩ በቃ ባነከሰበት በዛው እምቢ አለው። ይመጣል አልቻለም። እርዳታም መጠየቅም ውድ ሰው አይደለም። እርዳታም ማንንም አልጠየቀም፣ እንኳን ሌላ ሰዎችም ቤተሰቡን እንኳን አልጠየቀም። በጣም የሚገርም ነገር ነው። አሉ እግዚአብሔር ይመስገን ጥሩ ቤተሰቦች አሉ እነሱን እንኳን አልጠይቅም። ግን ዛሬ ነገ ይሻለኛል እያለ ወጌሻ ምናምን እየታሸ ምናምን እያለ በቃ ነገር ልክ እንደዛው ሆኖ ቆየበት መሰለኝ። ና ለክፉ የሚሰጠኝ አይነት አይደለም ብለህ ችላ ብለህ በዛው ስር ሰዶ የሚቀርብ ነገር የለም ልክ እንደዛ ሆነ እና ያ ነገር ያስነክሰው ጀመር። አሁን ምን ሆነ በዛ መዓል ውስጥ እንደ ልቡ እሮጦ እንዳይሰራ ሆነ። በዛ ምን ሆነ ዛሬ ነገ ይሻለኛል ያሉ ተስፋ መቁረጥ ጀመረ መሰለኝ እና በመሀል ላይ እኔ ደግሞ በስራ ምክንያት በዛ አጋጣሚ ላይ የእህታችን ልጅ መጣ፣ ከእሱ ጋር ነበረች። እኔ ደግሞ በዛ መሀል ላይ ስራ ምናም ወደዚያ ወደዚህ እያልኩኝ አንድ ለታ እንደዚህ ይመጣሉ ም የተመላለስኩ ነበር የምኖረው። እንደ ልቡ ሮጡ መስራት ሲያቅተው አጫጭር ቪዲዮችን ምናም ፕራንክ መደረቦች መሰራት ዩቲዩብ ላይ መስራቶች ምናም ቀጠለ። ያም ነገር የዚህ ተጽዕኖ እንግዲህ ወደ ዋናው ፊልሞች ሊወስደው የሚችል አይነት አቅም ስላልነበረ ስላልነበረው ወደ ዲዛይን ነገር ውስጥ ወሰደው። ለምን እንደነገርኩ ትንሽ ባህሪው በራሱ ስትሬክት ሰው ነው አጠገቡ በጣም ብዙ ወዳጆች አርቲስቶች አሉት ትላልቅ እና ብኛም ወርቁ ለሱ ወንድሙ በለው ከምንም በላይ ቤተሰብ ናቸው ከምንም በላይ ብዙ አርቲስቶችን ለትልቅ ደረጃ በቃቸው ብኛም ወርቁ ትልቅ ስም ያለው ሰው ነው ከሱ ጋር ደግሞ በጣም ቤተሰብ ናቸው ብዙ ነገር ላይ ማድረግ ይችል ነበረ ግን እሱ ምንም ይህንን ነገር ሀሳብ የገለጸላቸው ነገር አልነበረም በራሱ ነገሮች ይስተካከላሉ ብሎ ነበር አልሆነም እና በዛ ማለት ተስፋ መቆረጡ ይመስለኛል። ብዙ ጊዜ በጣም ከበፊቱ አይጠጣም ማለት በፊትም ይጠጣል መጠጥ ይወድ ነበር፣ ግን ከዛ በኋላ ደግሞ ያጠጣጥ ሁኔታው እየተለየ መጣ እና በጣም ብዙ ፕራንኮች በጣም ዩቲዩብ ቪዲዮዎች እና ምናም የመጡ ሲቀርጹት ነበር፣ በጣም ብዙ ሰዎች እና በቃ በዛች በሚያገኘ ሳንቲም ምናም ይጠቀማል እና እንደዛ ሆኖ ነው ለእንደዚህ አይነት ደረጃ የበቃው እንጂ የዛን ጊዜ ያቺ ነገር ያች ቁስሉባት ይዞ ኖሮ ወይ ደግሞ እንደዛ ባይሆን ኖሮ ዛሬ ይሄ ነገር አፕን ባላደረገ ነበረ እና ይሄን ይመስላል ባጭሩ መግለጽ። የመነሻው ሁሉ የዚህ ሁሉ ችግር መነሻ ያ ነው ብለህ ታስባለህ? ሌላ ምንም ነገር አልነበረማ? ሜንታሊ ችግር የለበት ጥሩ አይምሮ ያለው ጥሩ አንባቢ፣ ጥሩ ጭንቅላት ያለው ጎበዝ እንግሊዝኛ ተናጋሪ በጣም ጽሑፉ የሚያምር በጣም እንዴት አድርጌ ነገር በብዙ ነገር ያው ተገልጿል። ብዙ ሚዲያዎች ላይ ገልጸውታል። አመሰግናለሁ እነዚህም ለገለጹልኝ ሰዎች። ዛሬም እናንተ እዚህ ጋር ተገኝተን የምናወራው ይህን ነገር ባቡጂ እንዳይረሳ በሚለው ዘንድ እናስታውሰው በሚል ነው። እኔም በጣም በጣም ደስተኛ ነኝ ዛሬ ይህን ነገር ላቀረባችሁልኝ ጥያቄ። ያ እንግዲህ እግዚአብሔር የወደደውን ነው የሚያደርገው፣ እና ግን የሰው ልጅ ሰው ላይ ክፋት ባይሰራ ጥሩ ነው ማለት ምንም የሚጠቀመው ነገር የለም እና እዛ ጊዜ በዛች በዘጠኝና በአስር ቀናት ጭንቀት ማጣት ውስጥ የነበረው ጭንቀትና ሀሳብ እኔና ባቡጂና እግዚአብሔር ብቻ ነው የምናውቀው የነበረውን። ከዛ በኋላ ብዙ ነገር አልፈዋል እንዳልከኝ፣ የቤተሰቡም አንተም አለ። ከዛ ደግሞ ጓደኞቹ አርቲስቶችም ሌሎችም ሰዎች በዙሪያው እንዳሉ ይታወቃል። ግን በጠቅላላ የጓደኞቹ በተለይ አርቲስቶቹ ምናምን የነበራቸው ለእሱ እገዛ ሲያደርግ በተለይ በታመመበት ጊዜ እንዴት ነበረ፣ አስታውሳለሁ። በጣም በታመመበት ሰ ላይ ሳሚ የሚባል አርቲስት ነበረ። ታዛ ላይ ታዛ ፊልም ላይ የሞት አልሱ ልጅ እና ብዙም አልተወራለትም ነገር ታዛ ፊልም ላይ የናአማኒል ጓደኛ ሆኖ የሆነች መጠጥ ቤት ውስጥ ቁጭ ብለው ጋዜጣ ዳዲክ የባርጎ ጋዜጣ የሚያነብ ልጅ ሳሚ ይባላል። እሱ ልጅ መባሚል ፊልም ላይ አለ። እዚያ ጊዜ እሱ ልጅ ገንዘብ ሲያሰባስብለት ምናምን ነገር አስታውሳለሁ። ማለት በራሱ ፍቃድ ሆኖ ነገር ባቡጂ ግትር ነው። በራሱ ፍቃድ ሆኖ የሆኑ ሰዎች ጋር ጓደኝ ብሎ ሳንቲም ሰብስቦ መጥቶ ይናማ ኮ ይዞ መጥቶ የሆኑ ነገር ለማድረግ ሲሞክር አስታውስ ነበረ እንጂ ነገር እኮ አይፈልግም። አሁን እንደዚያ ነገር ላድርግም ብትል ያን ያህል ነገር ስር ይሰዳል ብሎ ያሰበው ጉዳይ አልነበረም። እንደዚህ አይነት ደረጃ አደረሰኛል ብሎ በቃ ይሻለኛል ከዛሬ ነገር እንዴት ነው እንቅፋት መቶ ሁነ ይሻለኛል ብለህ የምታስበው አይነት ነገር ነበር የታሰበው። ግን ሳያስበው እንትን እያለ ለካ አጥንት ላይ ስጋ መድፈን ይመጣል። ያ ነገር ሳይገጠም ቀርቶ ምናምን ምናምን ያ ቸልተኝነቱ ትንሽ ጎርሶታል እና እንደ ልቡ እንዳይሰራ አድርጎት በቃ በዛ መሀል ውስጥ ብዙ ተስፋ ወጥቶ መጥተዋል። የባቡጂ ህይወት፣ የዜና ህልፈቱ ከመሰማቱ በፊት በመጨረሻዎቹ ጊዜያት ምን አይነት ስሜት ይሰማው ነበረ? የህመሙ ደረጃ ስሜት ነበረ? ምን አይነት ህመምስ ነው የነበረው? ህይወቱ ከማለፉ በፊት ከአንድ ከሶስት ወር ምናምን በፊት ቤት ውስጥ ወድቆ ነበረ እና እሱ ፎቶ አለ እንትን ላሳይሃሉ። እና ወድቆ እዚህ ላይ ጠርዝ መቶት ምናምን ተጎድቶ ሁሉ ሐኪም ቤት ሁሉ ገብቶ ነበረ። እና በቃ ውስጡ የሚበላው ነገር ነበረ ከሙያው ከሚወዱ አንጻር ረጅም ዓመት ከለፋበት ከልጅነት ጀምሮ ከፊልም ጋር የተያዘ ህይወት ነበረውና ያ ነገር ላይ ልክ እሱ በጣም ተከስቦ ሆነበት ሰዓት ላይ እና መኖር በፊልም ህይወት መኖር መጀመርበት ሰዓት ላይ ነው እንደዚህ አይነት ነገሮች የተከሰቱት። ለምን ባቡጂን እኮ ፊልም በመስራት ብቻ አይደለም፣ ፊልም ከሰራ በኋላ መንገድ ላይ እንኳን እናሱ እንኳን ወጥተን ስንሄድ አስፋልት እንኳን ልንሻገር ካለን ባለመኪና እንኳን አቁሞ ነው የሚስቁት። እሱን በማየት ብቻ እንኳን ደስታን እንደዚህ ደስታ የሚፈጥር ሰው ነበረ። ያው ቻለም እንደዚህ አይነት እና አንዳንዴ ያው በእግዚአብሔር ስራ አይገባም እና እንደዚህ አይነት ነገሮች ተከስተዋል። የምልህ አንተ የት ነበር ከመጨረሻው ቀን ላይ? የመጨረሻው ቀን ላይ በጣም የሚገርምህ እሱ እሁድ እለት ነው ያረፋ። ሐሙስ እለት መቼ ተገናኝተን ምናምን ነገር፣ በጣም ነው የሚወደኝ በጣም ከምልህ በላይ ማለት ነው፣ እንደዚህ በቃላት ገልጸው አይደለም እና አግኝቼው አብረን ምናምን ነገር በቃ ስማም ሻወር አንተም ውሰድ፣ የሚሰጥተው ላይ ሻወራችን ውስጥ ልብስ ቃሩ ምናምን ጃኬት ብርድ እንዳይመታ ምናምን ምናምን። ባቡጂ ቤት አይቀመጥም፣ ይወጣል። ከሰዎች ጋር ነው መገናኘት አብሮ በዙሪያው እየበሉ እየሳቁ አብሮ እየጠጣም ሲሆን ከሰዎች ጋር ነው። ልክ የዛች ቀን ነው ተገናኘን። ሀምስ ቀን ዓርብ ዕለት ድጋሚ የሚመጣው ዓርብ ዕለት ቀን ሙሉ ቤት አልነበረም። ውዬ ለአንድ ምናምን ጉዳይ እቤት ውዬ ለአንድ ምናምን ጉዳይ ወደ ልደታ ተመልሼ አላገኘሁትም። ታምነኛለህ? ቅዳሜ ዕለት ቅዳሜ ዕለት የሆነ የእንግሊዝኛ መጽሐፎች ሰው ሰጡኝ። በካርቶን ደርድር ያዘጋጅቼ ውድ ስራ ስራ አለብኝ። ውድ ስራ ገብቼ ሰኞ ረጋ ብዬ አልፍጅ ስለምገባ መጽሐፍ ንለት ሄዳለ ና ብ በአይምሮ አስብ ነገር ጨርሼ ነው። በእውነት የእግዚአብሔር ሳምር ነው የገጠመኝ በጣም በእውነት እውነት ነው። ነገር ይህን ነገር አዘጋጅቼ ቅዳሚ ለት ውድ ለተነስቼ ስራ ጠዋት ገብቼ ውስጥ የሚነግርህ ነገር አለ። ያለወትሮ ካለ ሰዓት ሁሉ ተነስቼ ሄዱት። ቤት ሁሉ ሳይከፈት ነው ሁሉ የደረስኩት ከዛ ውስጤ ይጨንቃል። የሆነ ነገር ሲኖርና ስጋህ ካንተ ሲነጠር ወይ ሲለይህ አንተ ጋር የሆነ ስሜት ይመጣል። ያ ስሜት ያ ስሜት በወቅቱ ልክ ገብርኤል ነው በአስራ ዘጠኝ ገብርኤል፣ ሰዎች ወደ ገብርኤል እየሄዱ እኔም በስራ ተገብርኤል ጋር ነበር የምሰራው። እና ተሳፍሬ ሄጄ ስራ ቦታ አልተከፈተም። እና ውስጤ ተረብሻለሁ፣ አላቅም ምን አይነት ስሜት እንደሆነ

ያው ገልጫሉ። ሌላ ሜዳ ላይ ማታ ድረስ አብሮ ነበሩ። በዛ በኋላ እሷም ደክሟት ተኛች፣ እሱም ተኝቶ ነበረ ምናምን። ከዛ ጧት ላይ ስትነሳ ነው ይህ ነገር እንደዚ ነገር ምናምን ያደረገ ምና ይህ ይመስላል። ባጭሩ የተለያዩ መጽሐፍትን በእንግሊዝኛም በሌላም ቋንቋ የተጻፈው መጽሐፍትን ወደ አማርኛ ተርጉሞ ለሰዎች እንዲደርሱ እስከ ማድረስ ደርሶ እንደነበር በተለያዩ ቃለመጠይቆች ላይ ሲናገር ሰምተ ነዋልና እዚህ ላይ ያለው የነበረው ብቃት የነበረው አበርክቶ ምንድን ነበረ? በወቅቱ መመሰለ ሰርተዋል። ግን በወቅቱ ገንዘብ የማይከፈልበት ገንዘብ የማይከፈልበት ጊዜ ስለ በሰራኸው ልክ ባሉ የምታገኝበት ሰዓት አልነበረም። ከልጅነቱም ነው መጽሐፍና ሕይወትን አብሮ እቃ ከመጽሐፍ ጋር የነበረው ሕይወት እንግሊዝኛ ማንበቡ ላይ መተርጎሙ ላይ መጽፉ ላይ ጋዜጣ መጽፍ ላይ ምናምን ተልጅ መስል ነው ሰርተዋል። ብዙ ስራዎችን ሰርተዋል፣ ግን በሰራቸው ልክ ያገኘበት ዋጋ የለም። በስራው ልክ በወቅቱም ትሯሯጥበት ትሯሯጥበት ሰን በጋዜጣው በስነ ጽሁፉ በምናምን በትርጉሙ ሄዶ ሄዶ ሄዶ በፊልሙ ሞክሮ ምናምን ነገር እዛ አርት ውስጥ ነው። አርት ውስጥ ሆኖ ግን ምን ሆነ? ባለቀ ሰዓት ላይ ወይ ደግሞ እሱ በሚፈልገው ታይም ላይ ወደ ጥሩ ነገር ውስጥ ወደ ፊልም ቀረፃ ውስጥ ገባና ወደ ፊልም ትወና ውስጥ አሪፍ ሆነለት እንጂ ቀድሞ ነበረ ስነ ጽሁፍ ላይ ምናምን ነገር የነበረበት ማለት ነው። ግን ምንድነው በወቅቱ ነገር ወይ ደግሞ ሰዎች አንተን ይጠቀሙብሃል። በአንተ እውቀት ይሰራሉ። አንተን መተርጎም የምችል ከሆነ እነሱ አቅም ካላቸው፣ አንተ ተተረጉማለ እነሱ በአንተ አቅም ይሰራሉ። እንደዚህ አይነት ጊዜዎች ነበሩ። አንተ እውቀትህን መሸጥ ማለት ነው። ካለህን ድህነት አኳያ ነው። በጣም የድሃ ልጆች ነበር በጣም ከምልህ በላይ እንደዚህ እንደማወራ እንደቀልድ አለን። በምን አይነት ቤት ውስጥ እንደምንኖር እንደነበረ ምናምን በጣም በቃ አሜዚንግ ነው። እንደዚህ ብዬ ያል በቃ በቃ በጣም ድሃ ይባል በቃ ትክክለኛ ድሃ ይባል ደረጃ ላይ የነበረን ሰዎች ነው። እንደዛ ሆነ ያደግነው እና በዛ ታይም ውስጥ ምንድነው የዕለት የዕለቷን አግኝተን ነበር። ምን እሱ ጋር እውቀት አለ፣ ግን ምንድነው የዕለት ለት የሆነች ነገር ይሰራል ይመጣል። አሁን ቻም ለኛም ለማይ ምናምን ነው ያችን ጊዜ ነው እንጂ በአሁን ላይ ያንን ነገር ሰርቶበት በኖሮ ቀላል አይደለም። አን ነገር መሆን ያለበትን ባህል ማት በጣም ትልቅ ደረጃ መድረስ ይችል ነበረ፣ ግን ለሱ ያ እርካታ አለ ለሱ

ምንም የምገልጽል ነገር የለም። በቃ ትንሽ የሚባል ስራ ትልቅ የሚባል ስራ ተገኘ ትሰራለህ። ለምን ለመኖር ስትል ትኖራለህ። ወንድሞችን ታስደስታለህ፣ እናትና አባትን ታስደስታለህ። ያን ሁሉ ነገሮችን አሳልፈዋል። ሁላችንም ኖረናል። በዛ ይወስጥ ያ ደስ ይላል። ዛሬ ላይ ደስ እያለኝ ነው የማወራው። ያ ድህነቴን ነው እወደዋለሁ በጣም ምራ፣ አላፍርበትም። እጅግ በጣም ደስ የሚለኝ በኩራት ነው ነገር ያ ማንነት ነው። ለዛሬ ጥሩ አሳሰ ወይ ጥሩ አይምሮ ቀርቶ ዛሬ አስቀመጠ ያ ነገር አንጾኛለኝ እና እሱም እዛ ውስጥ ነው የነበረው። ባቡጂ ከሁሉ ጋር ተግባቢ ነበር። ሀገራችን ውስጥ ከሚገኙ የእግር ኳስ ክለቦች መካከል ኢትዮጵያ ቡናን የሚደግፍ ሲሆን በርካታ ወጣቶች ጋር ተቃቅፎ ፍጹም በሆነ ፍቅር የሚያሳልፍ ሰውም ነበር። ህይወቱ ካለፈ በኋላ እነዚህ በደስታው ዘመን አብረውት ያሳለፉ የነበሩ ወጣቶች ቅስማቸው ተሰብሯል። ከሁሉ በላይ ደግሞ ለቤተሰብ ከትዝታዎቹ ጋር የማይጠፋ ከባድ ሀዘን ጥሎባቸው አልፏል። እንኳን አብሮ ያደገ ቀርቶ እንዲሁ ወንድም በመሆኑ የሚሰማ ስሜት ከባድ ነው ብዬ አስባለሁ እና እንደው በአጠቃላይ ግን የቤተሰቡ ሁኔታ ምን ይመስል ነበር? የእሱ ህይወት ካለፈ በኋላ ተሳስቶ እንኳን ቲክቶክ ላይ የሆነ ቪዲዮስ ነገሮች ወይ ደግሞ ፊልም ላይ ይመጣሉ ያ ስሜት እነኛ እግዚአብሔር ነው የምናውቀው በእውነት ማት ነው እንግዲህ ፈጣሪ ያበርታችሁ ብለና ባቡጂን እንግዲህ በተለያየ ኪነጥበብ ዘርፍ ላበረከተ አበርክቶ ለኢትዮጵያ፣ ለሌሎች ጀማሪ ኪነጥበብ ሰዎችም ምሳሌ የሚሆን ወጣት ነው ያስባለሁ። እና እንግዲህ እሱንም ነፍሱን ይማርልን እናንተንም ደግሞ ያጽናችሁ። ስለነበረን ጊዜ በጣም ነው የምናመሰግንህ። አሁን ደግሞ አንተ መምጣትህም ደስ ያለኝ፣ አንተም ዝም እንዳይባል እሱ ነገር እንዳይረሳ መወሳት አለበት ስላልከኝ እኔም በጣም አመሰግናለሁ። በእግዚአብሔር ስም እና አሪፍ ነው፣ ደስ ብሎኛል። ዛሬም ወንድሜ ያለመረሳት የሚያስታውሰው ሰው በዙሪያው ራሱ ለእኔ ትልቅ ባሉ ያሉ እና አንተ እኔ ጋ መምጣትህ ትልቅ ተጽዕኖ ይኖረዋል። ለምን በጣም ብዙ ሰዎች ይሄን ቪዲዮ ያዩታል፣ ስለ ባቡጂ ማንሳት ይጀምራል። አልተረሳም ማለት ነው ወንድሜ። በእርግጥ ስራዎቹን ስራዎቹን አስቀምጦ ይሄዳል፣ ትልቅ ስራዎቹን፣ ብዙ ነገሮች እና እኔም በእግዚአብሔር ስም በጣም አመሰግናለሁ። በጣም ነው የምናመሰግንህ። እንግዲህ ደግሞ በሌላ ጊዜ በሰላም መንገድ